እየራበን አንሰራም። የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለእነሱ ዋናው ትኩረት ሆድ ነው። እየተራብን ለማከም ቃል አልገባንም። ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ እኛ እየራብን እናንተ አትበሉ፣ እኛ እየራብን እናንተ አትበሉ። ስለዚህ እዚህ አገር ላይ ያላችሁ የመንግስት ባለስልጣኖችና፣ እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው የምትኖሩት። አርቀው ማሰብ የማይችሉ ቪዥን የሌላቸው በሀገረ ብልጽግና ተራብን ብሎ መጠየቅም፣ አትግደሉን ብሎ መማጽንም፣ አታፈናቅሉን እያሉ መለመንም ሁሉም ወንጀል ነው። ዳቦ የሚጠይቅ ዶክተር ሆድ ብቻ ነው ጥያቄ ይባላል። በልቼ ላክም የሚል ስፔሻሊስት የዕለት ጉርስ ብቻ የሚታይህ ራዕይ አልባ ተብሎ ይፈረጃል። በብልጽግና ዓለም ዜጎች እንዲህ ሲዘለፉ፣ ገዢዎች ግን በምቾት ደሴት ላይ ይንሳፈፋሉ። ለአብነት ራዕይ ይኖራችሁ ስለ ሆድ አታስቡ የሚሉት ጠቅላይ ሚኒስትሩ የሆዳቸውን ነገር አሸንፈው ለፊታቸው የሚጨነቁበት ዘመን ላይ ደርሰዋል። ቴሌቪዥን ላይ ወይም መድረክ ላይ በሚቀርቡበት ወቅት በአንድ ዘመን ችግርና ረሃብ በፊታቸው ላይ የፈጠረባቸውን ማዲያት ለማጥፋት በብዙ ሜካፕ ተኳኩለው ነው። ይህ ለምግብና ለዕለት ጉርስ ያላቸውን ጥያቄ መልሰው የቅንጦት ጉዳዮች ላይ መድረሳቸውን የሚያመለክት ነው። ይህንን የእሳቸውን ድርጊት ያስተዋለ አንድ ኢትዮጵያዊ ስፔሻሊስት ሐኪም እርሶ ከሆድዎ አልፈው ለፊቶ በሚጨነቁበት በዚህ ዘመን እኔ የዕለት ጉርሴን መጠየቄ ነውሩ ምኑ ላይ ነው? ብሎ ቢጠይቅ ሌላ የክስ መዝገብ ይከፈትለታል፣ ወይም ሕይወቱን የሚነጥቅ ወታደር ይላክለታል እንጂ ጥያቄውስ የተገባ ነበር። ሰውን የዕለት ጉርሱን በመጠየቁ የሚኮንኑት ጠቅላይ ሚኒስትሩ ግን ለፊታቸውና ለመልካቸው ብቻ ሳይሆን ለትዳራቸውም ጭምር ሆድን ምክንያት የሚያደርጉ መሆናቸውን ከዚህ በፊት ተናግረዋል። ከጎንደር ሚስት ያገቡበትን ምክንያት ሲያብራሩ በአንድ ምግብ ቤት ውስጥ የቀረበላቸው የነፃ ምግብ ምክንያት እንደነበር ራሳቸው እንዲህ ይናገሩታል። ጎንደር በጣም የምወደው አገር፣ የምወደው ህዝብ ነው። ቤቴ ባልተቤቴ ስላለች ብቻ ሳይሆን ከዚያ በፊትም ማለት ነው ማቀው ሰፈር ቀይ ወጥ ካሉ ወጥ ብቻ ይመጣል ወጥ ላይ እርጎ ሲጨመር ብዙም ስላላየው አይ ያዘስኩት ቀይ ወጥ ብቻ ነው አልኳት በተጨማሪ እንዳያስከፍሉኝ ደህነቱም ስለነበረ ማለት ግን ያዘስኩትን ብቻ ሳይሆን ምግቡ ካለቀ በኋላም ወጥ ለመጨመር የሚዳዱ እናት ነበሩ ነጋዴ ብቻ አልነበሩም ያኔ ነበር ከጎንደር መወዳጀት ያስፈልጋል ብዬ የወሰንኩት። በአንድ ምግብ ቤት ውስጥ መልካም መስተንግዶ ማግኘት ወይም የነፃ ምግብ መብላት ትዳር ለመመስረት በቂ ነው ብለው የሚያምኑት ጠቅላይ ሚኒስትር ናቸው። እንግዲህ ዛሬ ሐኪሞችና መምህራን የሚያነሱትን የተራብን ጥያቄ የሚጠይቁትን የዳቧ ቤቱታ የራእይ አልባ ሰዎች አጀንዳ አድርገው የሚያጣጥሉት በእርግጥም እሳቸው ሆኑ ሚኒስትሮቻቸው ያሰማሯቸው የፕሮፓጋንዳ ቅምጦችም በብዙ መቶ ሺህ የሚመደብላቸው የምቾት ዓለም ሰዎች ናቸው። ይህንን ከሆድ አልፎ ለፊትና ለመልክ የሚጨነቁበትን ዘመን ከማየታቸው በፊት ግን የዕለት ጉርስ እጦት ለማዲያት የዳረጋቸው የበቆሎ ቂጣ በጎመን በልተው ያደጉ መሆናቸውን በተለያዩ ወቅቶች ተናግረውታል። ተራብን የሚሉ ዶክተሮች ራእይ የላችሁም ከመባላችሁ አስቀድሞ የአገሪቱን ሞገድ የዕለት ጉርስ ቸገረኝ የሚል ስፔሻሊስት ሳያጥለቅልቃትን በፊት የአገዛዙ ባለሟሎች የሚመልሱት መልስ ረሃብ ብርቅ ነው እንዴ የሚል ነበር። የተከበራችሁ የምክር ቤት አባላት የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? ያደግንበት እኮ ነው። በቀን አንዴ ለመብላት መቸገር ለኛ ለኢትዮጵያውያን አዲስ ነገር ነው እንዴ? መራብ ብርቃችንም አዲስ ነገራችንም አይደል። የበቆሎ ቂጣ በጎመን በልቶ ማደር ያደግንበት ነው የሚል መርህ ያለው መንግስትና ጠቅላይ ሚኒስትር የተራቡ ሐኪሞች ስራ ሲያቆሙና ታካሚዎች ለሞት ሲዳረጉ እንዲደነግጡ አይጠበቅም። እሳቸው ከአምስት ዓመት በፊት በቀን አንድ ጊዜ ለመብላት ስለተቸገሩ የዘንድሮ እናትና አባትም ሐኪምና ታካሚም ቢራቡ አያስገርምም። ባይናቸው ናቸው። እሳቸው ከ50 ዓመታት በፊት በሃያኛው ክፍለ ዘመን ሁለተኛ አጋማሽ ከምግብ ጥረት የተነሳ በቀን አንድ ጊዜ መብላት ያቃታቸው ስለነበሩ ዛሬም የዕድሜያቸውን ሰማንያ በመቶ በትምህርት ላይ ያሳለፉ የሕክምና ባለሙያዎች ኑሮ አስቸግሯቸው በቀን አንድ ጊዜ መብላትም ተሳነን ሲሉ የሚያስበረግጋቸው አልሆነም። ይህን ንግግራቸውን ያዳመጠ አመዛዛኝ ሰው ረሃብ በኢትዮጵያ ውስጥ የመንግስት ፖሊሲ የሆነው መንግስቱን የሚመሩት ጠቅላይ ሚኒስትር አስተዳደጋቸው በጥልቅ ድህነት ግንኙነት ውስጥ ስለነበረና እኔ ያለፍኩበትን ይኸኛውም ትውልድ ቅመ ሰው ብለው ስለፈረዱ ነው የሚል ድምዳሜ ቢይዝ የሳት አይሆንም። እሳቸው ዛሬ ያለፈላቸው ሀብታም፣ የተደላደሉ ባለጠጋ መሆናቸውን ደጋግመው ሲናገሩ እልም ባለድህነት ውስጥ ማደጋቸውን አንሶላና ብርድ ልብስ ሳይቀር በአካል ሳይሆን በምናብ እየለበሱ የልጅነት ጊዜያቸውን ያሳለፉ መሆናቸውን ደብቀው አያውቁም። አንድም ቀን በድህነት ኖር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 እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው እሄዳለሁ። ሱቅ ቤትም ዘው ብዬ አልገባም፣ ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሃል መሃል ላይ ደግሞ ማርሽ እየቀየርኩ አን እያልኩ ማለት ነው። እና እናቴ ቤት ስደርስ ፈጥኜ ስለመጣው ትመርቀኛለች ሮጬ ሄጃለሁ። ከፊዚካልም አንጻር ከኢማጂነሪ ፓወርም አንጻር አሁን አሁን የገባኝ ማለት ነው። ማታ ማታ ደግሞ ስንተኛ መጀመሪያ ሰሌን አለ ቀጥሎ የደብረ ብርሃን ብርድ ልብስ አለ። እኔ ብርድ ልብሱን መጀመሪያ የመጀመሪያ አንሶላ ብዬ አነጥፈዋል። ቀጥዬ እሱን አነሳና ሁለተኛ አንሶላ ብዬ አነጥፈዋል። እሱን አነሳና ብርድ ልብስ አደርገዋል። መልሼ አልጋለስ አድርግና በደንብ እጥፍ አድርጌ ከፍተዋል። ሰዎች ሰሌን ላይ የተኛው ይመስላቸዋል። እኔ ግን ምን የመሰለ አልጋ ላይ ከታች አንሶላ ከላይ አንሶላ እንዲህ ባለ ምናብ ረሃብንም ሆነ ችግርን ማለፍ ይቻላል ብሎ የሚያምን ልብና አእምሮ በረሃብ ለሚያልቁ ሕፃናት፣ በምግብ ችግር ከስራቸው ለሚጠፉ ሐኪሞች፣ ምግብ ምግብ እያሉ ስለሚሞቱ እናቶች፣ ጠኔ ለሚያረግፋቸው ቤተሰቦች የሚራራ ሊሆን አይችልም። ብልጽግናዎች የፖለቲካ አጀንዳቸው ጦርነትና ድህነት፣ ማስፈጸሚያቸው ደግሞ ውጊያና ማስራብ ነው የሚለው ድምዳሜ ስሜት ወለድ አይደለም። በተግባር ከታየ እውነት የተነሳ ድምዳሜ ነው። ገዢዎች ሕዝብ ሲደሰት ተምሮም ሲመረቅ፣ ዘርቶ ሲቅም፣ ወልዶ ሲስም ማየት እንደማይፈልጉ ትምህርት ቤቶችን ዘግተው የጦር ካምፕ ሲያደርጉ፣ ዩኒቨርሲቲዎችን ተማሪ እንዳይገባባቸው ሲከለክሉ፣ አርሶ አደርን ማዳበሪያ እንዳይደርሰው ሲያደርጉ ፖሊሲያችን ማድሄትና ህዝብን ማስራብ ነው እያሉ መሆኑ ግልጽ ነው። ዛሬ ቁርስ ከበላሁ ዘመናት አለፉ የሚል ዶክተር የመሰማቱ ምክንያት ሐኪሙ ራዕይ አልባ ስለሆነ ሳይሆን የሚታመም ታክሞ እንዳይድን የሚፈልግ አገዛዝ በስልጣን ላይ ስላለ ነው። ሐኪሙ ራዕይ ስላለውማ ልጅነቱን ለትምህርት መድቦ ተመርቄ አገሬንም ራሴንም እፈውሳለሁ ላስተማረኝ ሕዝብም እደርስለታለሁ ብሎ ከ20 ዓመታት በላይ ተማረ። ተምሮም በልጅነት ራዕዩ ላይ ተሰማራ የሚለው አመክንዮ በሚገባ ውሃ ይቋጥራል። ለሆዳቸው አማራጭ ምግብ፣ ለፊታቸው ውድ ሜካፕ የማይቸግራቸው ገዢዎች ግን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 እንጠፋለን ማለት ትውልድ ይቋርጣል። ጄኔሬሽን አፍተር ጄኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የእለት ጉርስ ብቻ ሳይሆን ለወር ለወር የሚቆይ ስንቅም መቆጠብ ሲቻሉ የተከበረውን የሕክምና ሙያ ያረከሰው የብልጽግናው መንግስት የአገሪቱን ሐኪሞች እያስራበ ህፃናት ዶክተር የመሆነ ራዕይ እንዳይኖራቸው በማድረግ ላይ ባለበት በዚህ ወቅት ነው እንግዲህ። ተራብን የሚሉ ሰዎች ራዕይ የሌላቸው፣ ነገም የማይታያቸው ጉርስና ሆድ ብቻ ናቸው የሚለው ዘለፋ የሚከተለው። በእርግጥም ማስራብ በኢትዮጵያ ውስጥ መንግስታዊ ፖሊሲ ለመሆኑ የሚጠራጠር እምብዛም እየሆነ ነው። ብልጽግና ውሸትንና ጉልበትን ማስፈጸሚያ ስልቶቹ አድርጎ እንደ ፖሊሲ ደግሞ ማስራብን ማድህየትንና ጦርነትን እንደሚከተል በየቀኑ ገቢራዊ አድርጎ አሳይቷል። የበቆሎ ቂጣ በጎመን በልቼ ነው ያደግኩት ረሃብ ብርቅ አይደለም የሚል መንግስት ማስራብን እንደ ፖሊሲ ፈጽሞት ህዝብን ሲያስርብ ተስተውሏል። አገዛዙ የሚፋለሙትን ታጣቂ ኃይሎች የሚደግፍን ህዝብ ለመቅጣት ከሚከተላቸው ስልቶች አንዱ ረሃብ መሆኑን ዓለም አቀፉ ማህበረሰብ ሳይቀር መስክሮለታል። በትግራይ ለሁለት ዓመታት፣ በሰሜን ሸዋና ደቡብ ወሎ ለሶስት ወራት፣ በምዕራብ ኦሮሚያ ከአንድ ዓመት በላይ የፈጸማቸው ከቦ የማስራብ ተግባራት ከድሮንና ጥይት በተጨማሪ ሚሊዮኖችን እንዲያልቁ አድርጎበታል። ይህ ደግሞ በተባበሩት መንግስታት የጸጥታው ምክር ቤትም ሆነ በዓለም አቀፍ መገናኛ ብዙሀንና ባለሙያዎች ሲነገር የከረመ እንደ እንግሊዝ ባሉ ፓርላማዎች ጭምር ለውይይት የቀረበ ነው። ከአርባ ዓመታት በፊት በኢትዮጵያ ሰዎችን ነፍስ የቀጠፈውን ድርቅና ረሃብ ለመዘከር የተሰባሰበው የእንግሊዝ ፓርላማ ከወራት በፊት ዛሬ ከአርባ ዓመታት በኋላ ኢትዮጵያውያን በረሃብ እንዲሞቱ የሚያደርግ አገዛዝ ስልጣን ላይ ነው የሚል ውይይት ሲያደርግ እንደነበር አይዘነጋም። አንዲት እናት ልጆቿ እንደወለደሽ በድንገት ዘራ ደም ተፍታ ሞታብናለች። በዚህ ቀበሌ የህሊና የህሊና እርካታ እርካታ ዳቦ ዳቦ አይገዛም። በከተማ ሐኪሙ በገጠር አርሶ አደሩ ተራብን ከማለት አልፎ ሰዎችን በረሃብ ሞቱብን የሚለው ልብ ሰባሪ ዜና ቢሰማም ገዢዎች ግን ራዕይ የሌለው ሰው ስለ ሆድ ይጠይቃል እያሉ በማጣጣል ላይ ናቸው። ስለ ሰላም እጦት ሲጠየቅ የሰፈር ሚሊሻ አይደለሁም እና የጸጥታ ችግራችሁ ይባባሳል የሚል መንግስት ያላት በከተማ አስራጥነት በዛ ኑሮም ተወደደም ሲባል ገጠር ግቡ ብሎ የሚመክር ገበያ ጋሸበ፣ ምርት አሽቆለቆለ፣ ዶክተርም መምህርም ተራበ በዚህም ሕክምና የሚያገኝ ዜጋ የሚማርም ትውልድ እየተጎዳ ነው ሲባል ራእይ አልባ በሚል ይዘልፋል። ከዚህ ቀደም ኑሮ ተወደደ፣ የሚላስ የሚቀመስ የሚቸግረውም ህዝብ በዛ ለሚለው ጥያቄ የተሻለ ያሉትን መልስ ይዘው ይቀርቡ ነበር። ዳቦ በሙዝ ብሉ ቅጠልም ብሉ ይሉ ነበር። ዘንድሮ ብሶባቸዋል። ይህንን ጥያቄ ማንሳት በራሱ ራእይ አልባነት ነው እያሉ ናቸው። ይህን በውሃ ብቻ ቀቅለን በልተን ማደር እንችላለን፣ ትንሽዬ ጨው ጠብ አድርገንበት፣ ሌሎች ደግሞ ነገሮች ጨምረንበት፣ ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልን እንላለን ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ደጨማምረን ምን መገብ መገብ ሥርዓታችን በጤናችን ብቻ ሳይሆን ዋጋውንም ከፍ አድርጎታል። ይሄን አንድ ኪሎ ገዝቶ ሰው ሶስት አራት ሰው ራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቀዋል። ቢበዛ ጨው ይጨምራል። ሌሎች ጋር ተቀላቅሎም ደሞ በጣም የሚያምር ነው። አቮካዶ ጋር ምናምን ስጨምር በጣም ጥሩ ምግብ ይሆናል። ከዚህ ቀደም ቢያንስ እንዲህ ያለ አማራጭ ለማቅረብ ይሞክሩ ነበር። የሆነ ቅጠል ይዘው በዚህ ላይ ጨውጣ አላርጋችሁ ብሉ ይሉ ነበር። ዘንድሮ ግን ራዕይ ወይም ቪዥን ብሉ እያሉ ናቸው። አንድ ዶክተር ተምሮ ሐኪም ከመሆን የሰውን ነፍስም ለማዳን የሰውንም ሕመም ለመፈወስ ወደ ስራ ከመሰማራት በላይ ከዚህስ የላቀ ምን ራዕይ ሊኖረው ይችላል ብሎ መጠየቅ ለነሱ ጆሮ ገብ አይደለም። አሁን በኢትዮጵያ ውስጥ ስለ ምግብ እጦት፣ ስለ ዳቦ መቸገር መናገር ሟርት ነው። ስለ ተራቡ ነፍሶች መዘገብ እያንሰራራና እየበረረ ያለውን የብልጽግና አውሮፕላን ማስተጓጎል ነው። የሚላስ የሚቀመስ የቸገራቸው አንጀቶች በየቀየው በረሃብ ረገፉ ብሎ መናገር ስንዴ ኤክስፖርት እያደረገ ያለውን መንግስት፣ ስራ ማሳነስ ነው። እናም ተራብን፣ ተጠማን ለሚለው ጥያቄ መልሱ መራብ የጀመራችሁት በእኔ ዘመን አይደለም የሚል ብቻ አይደለም ረሃብ የሌለበት ሀገር የለም የሚል ነው። ብዙ ሰው ተቸግሮ እያለ ቤተ መንግስት የሚሉም ሰዎች አሉ። ብዙ ችግር እያለ ያን የሚያክል ሀብት ማፍሰስ ያስፈልጋሉ የሚሉ ሰዎች አሉ። እነዚህ ሰዎች ችግር ለዘላለም ከእኛ ጋር እንደሚቀጥል ካለመገንዘብ የሚነሳ አይመስለኝም። ችግር ነፃ የሆነ ኢትዮጵያን መፍጠር አይቻልም። ከችግር ነፃ የሆነች አሜሪካ አልተፈጠረችም። የኢትዮጵያ ሕዝብ ግማሽ የሚያህለው አሜሪካ ውስጥ በፉድ ስታፍ የሚኖርና በየጎዳና የሚያደር ነው። ቤት አልባ የኢትዮጵያን ግማሽ የሚያክል ከእነሱ በላይ ሀብታም የለም። ጃፓንም ችግር ልናወራ እንችላለን። በመካከለኛው ምስራቅም ችግር ልናወራ እንችላለን። ግዴለውትም ክቡርነቱ፣ በረሃብ እጦት የሞተ አሜሪካዊ የለም። የሚበላው ችግሮት ስራ ያቆመ ጃፓናዊ ዶክተርም ስለ መኖረው አልተዘገበም። የመካከለኛው ምስራቅ ሐኪሞች ደመወዛቸውን መንግስታቸው አልከፍላችሁም አላላቸውም። የሚላቸው የለም። ቃሌ አዋጅ ነው የሚሉት ጠቅላይ ሚኒስትሩ ይናገራሉ። ስለ ሆድ የሚያነሱ ስለ ዕለት ጉርስም የሚጠይቁ እነሱ ራእይ አልባ ናቸው። መልካሙን ሁሉ በመመኘት በዚሁን እሰናበታለን። የሴራር ካብ የደመን በር አዲስ መጽሐፍ ነው። በጋዜጠኛ ያየሰው ሽመልስ ተጽፎ በአማዞን በኩል ለሽያጭ ከቀረበ በኋላ ቤስትሴለር የሆነ አነጋጋሪ መጽሐፍ። ገና ለንባዊ ይፋ በተደረገ በጥቂት ሰዓታት ውስጥ የመጀመሪያው ዙር ተሽጦ ያለቀ የወቅቱ ተመራጭ መጽሐፍ የሴራር ካብ የደም መንበር፣ በርካታ ጀኔራሎች፣ ፖለቲከኞች፣ የደህንነት ባልደረቦች እንዲሁም ዲፕሎማቶች ቃለመጠይቅ ተደርገው የተዘጋጀውና ያልተሰሙ መረጃዎችን ያካተተው መጽሐፍ ተደብቀው የቀሩ ግድያዎችንና ያልተሳኩ ሴራዎችን በማስረጃ አካትቷል። የጠቅላይ ሚኒስትር አብይን የጓደኞቻቸውን የባላንጣዎቻቸውንና የቤተሰባቸውን ያልተነገሩ ታሪኮችንም ይዟል። የሴራ አርካብ የደም መንበር አሁንም በአማዞን ላይ የዓለማችን ቤስት ሴለር እንደሆነ ቀጥሏል። በአማርኛ መጽሐፍት ታሪክ ቤስት ሴለር በመሆን የመጀመሪያ የሆነው ይህ መጽሐፍ ከአማዞን በተጨማሪ በኢቡክ በባርንስ ንድ ኖብል እንዲሁም በሌሎች ከአማዞን ጋር በሚሰሩ 49 ሺህ አማራጮች ቀርቧል። የሴራር ካብ የደመንበር እንዲያነቡት ተጋብዘዋል። መጽሐፉን የሚያገኙባቸው አማራጮችም በዚህ ጥንቅር አስተያየት መስጫ ላይ ተቀምጠዋል። የሴራር ካብ የደመንበር በያየ ሰው ሽመልስ መልካም ንባብ።